ጤና ይስጥልኝ የተከበራችሁ ውድ ኢቫንጀሊካል ቲቪ ተመልካቾቻችን፣ ይህ እርሶስ ምን ይላሉ የተሰኘው ፕሮግራማችን ነው። በዛሬ ፕሮግራም እንግዲህ የተለያዩ ጥያቄዎችን ይዘን ላችሁ ቀርበናል። እስከ መጨረሻው ድረስ አብራችሁ እንድትቆዩ በአክብሮት እጠይቃለሁ። አብራችሁን ነው። ስሜ ዱላ ታደሰ ይባላለሁ። አቶ ሰለሞን ጫደ ይባላለሁ። እኔ ዶክተር ሀይሌ ሳድንስ ይባላለሁ። ህዝና ሽወርቅ ይባላለሁ። ስሜ ሰለሞን ማስታወቂያ ይባላልሁኝ። ታላቁ መከራ መጽሐፍ ቅዱስ ቃል እንደሚል ታላቁ መከራ የመጨረሻ ዘመን ላይ ነው፣ መከራው ማለት ነው። መከራ የእለቱ ህይወታችን ውስጥ መከራ አለ። መከራ የሌለበት ህይወት አይደለም። ስለዚህ ሁሉም አለ። ግሬት ሬቭሉሽን እንግዲህ መቼ እንደሚጀምር የሚያውቅ ሰው የለም። በትምህርታችን መሰረት ከክርስቶስ ምጽአት በፊት እንደሚጀመር ግን የእግዚአብሔር ቃል ይነግረናል። የተማርነው ይሄንን ወል እንግዲህ፣ የተለያዩ አስተማሪዎች እንዳሉ እናንተ ታውቃላችሁ አይደለም? ቤተክርስቲያን ከታላቁ መከራ በፊት እንደጠቃለች የሚሉ አሉ። የእኛ ቤተክርስቲያን ግን የኢትዮጵያ ወንጌላዊት መካነ ኢየሱስ የሉተራን ቤተክርስቲያን ነች። አሁን ቤተክርስቲያን ያው በመከራ ውስጥ ሆና ነው ወንጌሉን ያሰራጨች ያለችው። እና ጌታ ለሺህ ዓመት መንግስት ይመጣል ብላ አታምኑ ጌታ ሲመጣ ለመጨረሻ ጊዜ ለሁለተኛ ጊዜ ይመጣና ቅዱሳኑን ይዞ ይሄዳል ነው ከዛ በኋላ አዲስ ሰማይና አዲስ ምድር ይሆናል ብለን ነው እኛ ምናምኖ ምናስተምረው በራእይ ላይ በርግጥ አለ የሚመስል ነገር አለ እና ያ የራሱ ትርጉም አለው ነው ታምላቆ መከ ታላቁ መከራ በእርግጥ ሰው በዚህን ሰት ረዲ መሆን ነው የሚያስፈልገው። ራሱ አዘጋጅቶ መጠበቅ ነው። ትልቁ መከራ ላገኝ የሚችለው ልጁን ኢየሱስ ክርስቶስን ካልተቀበለ ሰው ለመከራ ነው የሚዘጋጀው። ወደ ዘላለም እንትን ነው የሚሄደው። የእግዚአብሔር ቁጣና ታላቁ መከራ በምን ሊያያሉ? የእግዚአብሔር ቁጣና ታላቁ መከራ የሚለየው አንደኛ በእግዚአብሔር ምሕረት ውስጥ ያሉትን ስለማያገኛቸው ቁጣ በእግዚአብሔር ምሕረት ውስጥ ያልተካተቱት የቁጣው ውስጥ ስለሚወርቁ ነው። ስለዚህ ቁጣ የማይመለከታቸው በእግዚአብሔር ምሕረት ውስጥ የገቡትን ስለማይመለከት ነው። የእግዚአብሔር ቁጣ እና ታላቁ መከራ፣ የእግዚአብሔር ቁጣ የዲያብሎስና ተከታዮቹ ላይ የሚመጣ የእግዚአብሔር ቁጣ በመጨረሻው ዘመን እግዚአብሔር ምርጦቹንና እውነተኛውን ቤተ ክርስቲያን ከወሰዳት በኋላ የሚፈስ የእግዚአብሔር ቁጣ ነው። የእግዚአብሔር ቁጣ እና ታላቁ መከራ እንግዲህ ቅድም እንዳልኩሽ ነው። የታላቁ መከራ አስተምሮ የተለያየ ቸርቾች በተለያየ መንገድ ነው የሚያስተምሩት። እግዚአብሔር አሁን እንግዲህ ከዓለም ጋር እግዚአብሔር ራሱን አስታርቋል በአንድያ ልጁ በኢየሱስ ክርስቶስ በኩል አሁን በዓለም ላይ ያሉት ሰዎች በኢየሱስ ክርስቶስ ከመጡ እግዚአብሔር ይቀበላቸዋል ነው ኢየሱስ ክርስቶስን ያላመኑ ሰዎች አሁንም በእግዚአብሔር ቁጣ ስር ናቸው ያሉት ምክንያቱም የኃጢአታቸውን ይቅርታ እንቢ ስላሉ ስለ እግዚአብሔር ቁጣን እኛ የምናየው ኢየሱስ ክርስቶስን በማመንና ባለማመን መካከል ነው ያለው ያመኑ ሰዎች ምሕረቱን አግኝተዋል ታርቀዋል ያላመኑ ሰዎች አሁንም ከእግዚአብሔር ጋር እንደተጣሉ ነው፣ በቁጣው ስር ነው ያሉት ማለት ነው። የእግዚአብሔር ቁጣ እኛ በኃጢአታችን ምናምን የሚመጣ ይመስለኛል። ለምሳሌ ሰው ከእግዚአብሔር ነገር ላይ ሲያፈነግጥ የሚመጣ ይመስለኛል። የእግዚአብሔር ቁጣ እና መከራ የእግዚአብሔር ቁጣ ልጁን ኢየሱስ ክርስቶስ ያልተቀበሉት አሁን ተፈርደውባቸዋል ስለሚል እነሱ ያ ልጁን ኢየሱስ ክርስቶስ እንዲቀበል ነው። ሁለተኛው ታላቁ መከራ ወደ ፍርድ እንትን ላይ ሲሄድ ታላቁ መከራ ያን ነው። አሁን በክርስቶስ ሰው አሁን በጣም ሚጥ ላይ ነው ያለው ይሄ የመጨረሻው ዘመን ላይ ነው ያለው። ስለዚህ በዚህ ዘመን ሰው መዘጋጀት አስፈልጋል። 666 የሚገለጠው መቼ ነው? ምን በማድረግ እሱ 666 የመጨረሻ ዘመን ሲቀርብ ነው የሚከናወነው። መጨረሻ ዘመን ምልክት ነው ማለት ነው። ምን በማድረግ ነው መጨረሻ ዘመን? ሰው ምንድነው ራስ ወዳድ ይሆናል። የኔንነት ይበዛል። እንግዲህ ምንድነው መጽሐፍ ቅዱስ እንደምለው በአጠቃላይ ሰው ራስ ወዳድ ነው የሚሆነው? የራሱን ነገር ብቻ ነው የኔንነት ነው ይሄ ነው ማለት ነው። መጨረሻ ዘመን ስድስት ስልሳ ስድስት የሚገለጠው ነው። አሁን በዚህ ዘመንም ተጀምሯል። እሱን መርጦ ለማምለክ በፈቀዱት ሁሉ ላይ ዛሬም እየተገለጠ ነው ያለው። ስለዚህ መገለጥ አሁንም ጀምሯል። የእግዚአብሔር ቃል እንደምነግርኝ 666 በሰው ቁጥር እየተመሰለ ነው። የሰው ቁጥር ነው ይላል የእግዚአብሔር ቃል 666 ስለዚህ ይሄ የአውሬው ምልክት ነው። ምልክት ነው። ምልክት ነው። ይህ በመጨረሻው ዘመን ሊገለጥ ያለ የአውሬው ምልክት ነው። ስድስት ስልሳ ስድስት ማለት ነው። ስድስት ስልሳ ስድስት እሱም አሁንም አስቸጋሪ ጥያቄ ነው። በእርግጥ ራይ ላይ እንደምናነበው ጌታ ሊመጣ ሲል የመጨረሻው ሰዓት ላይ ሰይጣን እንደሚገለጥ ነው። እንግዲህ የሚገለጠው ስድስት ስድስት ስድስት በሚለው ቁጥር ነው ብሎ ነው ራእይ የሚነግረ እና ሰዎች ሞክረዋል። በልብስ ቁልፍ ላይ በምን ላይ እየሞከሩት ነው። ግን የሚገለጠው ያው አውሬው የሚገለጠው ጌታ ሊመጣ ስል የመጨረሻው ሰዓት ላይ ነው የሚመጣው ነው። አሁን አንዳንድ ቦታ ላይ ጣል ጣል እያለ ያለ እየመጣ ያለ ነገር ይመስለኛል፣ እየተገለጠ ነው ብዙ መገለጫዎች ያሉት ይመስለኛል። ማለት ከድሮ የተለዩ ነገሮች አሉ። እንደገና ደግሞ እነሱ ምንድን ነው ሴቶች ወንዶች ነን ብለው እንትን ያደርጋሉ፣ ወንዶች ደግሞ እንደዛ ነገር ይላሉ። አሁን እየተጋቡዋል ወንድና ሴትና ሴት በግልጽና እየተገለጠ ነው። በቤተ ክርስቲያን እየመጣ ያለ ነገር ይመስለኛል ስድስት በዚህ ሰዓት ዓለም ላይ በጣም የራሱን ፍጻሜ የመጨረሻው ዘመኑን እያሳየን ነው ምልክታቸውን በተለያዩ ሁኔታዎች ላይ በተለያየ ልብሶች ላይ ይህን ኑሮዎች በዚህ ሰዓት ሰው ገንዘብን ስለ እንትን ስልን በገንዘብ አማካይነት ሰዎችን ሕይወት እያጠፋ ነው። ሰዎችን ወደዚያ እየሳበ ስለሆነ ሰው በዚህ ሰዓት ቆም ብሎ ማሰብ ነው። ነው ቤተ ክርስቲያን የምትነጠቀው መቼ ነው? ይለፍ ቤተክርስቲያን የምትነጠቀው ያው ድንገት ነው፣ በእግዚአብሔር ጊዜ ነው። አሁን ከእግዚአብሔር ቀን እስከሚመጣ ድረስ ነው የሚጠበቀው፣ ያ ነው የምንጠብቀው። ቤተክርስቲያን የምትነጠቀው እንግዲህ ታላቁ ትሪቡሌሽን በፊት እንደሆነ ከእግዚአብሔር ቃል እንረዳለን። የተማርነውም ይሄንን ቤተክርስቲያን ጌታ ዳግም ለሁለተኛ ጊዜ ሲመጣ ቤተክርስቲያንን ይወስዳል ያው እቺ ምናያት ዓለም ትጠፋለች ብለን ነው እኛ ምናምን። በመጨረሻው ጊዜ መቼ እንደሆነ አላውቅም፣ ግን መጨረሻው እግዚአብሔር ሲመጣ ቤተ ክርስቲያን የምትነጠቀው በክርስቶስ ምጻት ከክርስቶስ ጋር ቃሉ እንደምሉ ደመና ላይ ለሰባት ዓመት ደመና ላይ ተነክሳለች ተብሎ እንደተጻፈው መነጠቅ በፊት እግዚአብሔር ቁጣ ይበዛል፣ መከራ ይበዛል። የተለያየ ቁጣ ነው መጽሐፍ ቅዱስ ላይ ያለ። ረሃብ አለ፣ መሬት መንቀጥቀጥ አለ፣ ደም መፈሰስ አለ። ይሄ ይሄ ነው በምድር ላይ እየሆነ ያለው። የምድር መናወጥ፣ መከራ፣ ረሃብ፣ ጦርነት ወዘተ በምድር ላይ እየተከሰተ ነው ያለው። ከመነጠቅ በፊት እኛ ክርስቶስን የተቀበልን ያመንን ሰዎች እምነታችንን መጠበቅ እንዳለብን ቅድስናችንን መጠበቅ እንዳለብን እና ሊገለጥ ያለውን ጌታ የምንቀበል ሙሽራ ሆነን እኛም ቤተክርስቲያንም ሙሽራ ሆነን መጠበቅ እንዳለብን ነው የምንረዳው። የአንቺ ጥያቄ ትንሽ ያስቸግራል፣ በ ከእኛ አስተምሮ ጋር ብዙም ስለማይገናኝ። መከራ ይበዛል ነው። መከራዎች አሉ፣ አሁን የምናያቸው መከራዎች አሉ፣ ጦርነት አለ እና አለመግባባት አለ፣ ያ ሁሉ አለ። እነዚህ ምልክቶች ናቸው የመጀመሪያ የምጥ ጣር ምልክቶች ናቸው ነው ብለው መጽሐፍ ቅዱሳቸው። ይህ ምልክቱ ራሱ ስድሳ ስድስቱ የእሱ ራሱ አንድ ምልክት ነው። በዛ ሰዓት ስድሳ ስድስቱ ሲመጣ እነዚህ ይሆናሉ አትበሉ። እግዚአብሔር አታድርጎ ያለንን ነገር በድፍረት እያደረግን ያለን ነገሮች አሉና እነሱ ነገሮች አንድ ትልቁ ምልክት ናቸው። ምልክቶች በመጨረሻው ዘመን ላይ ሰው ራሱን ይወዳል፣ ገንዘብን ይወዳል፣ ሀገር ላይ ጦርነት ይነሳል፣ ደም አብሳስ ይበዛል፣ ሰው ራሱን የሚወዱ ይበዛሉ ተብሎ እንደተጻፈ ያ ምልክት ነው። መጨረሻው ዝምጥ ላይ ነው። ያን ነው አሁን የምናየው። የመጨረሻ ጥያቄ፣ ጌታችን ኢየሱስ ክርስቶስ መቼ ነው የሚመጣው? መጨረሻ ዘመን ነው ኢየሱስ የሚመጣው። ድንገት ነው የሚመጣው። ሰው ማንም በማያውቅበት ሰዓት ነው የሚመጣው። ሌባ እንደሚመጣ አንድ ቀን ይመጣል። ኢየሱስ ዛሬ ሊመጣ ይችላል። አሁን ሊመጣ ይችላል። ለአማኞች የኢየሱስ መምጫ በየትኛውም ጊዜ ነው፣ በየትኛውም ጊዜ ነው። ምክንያቱም የኢየሱስ መምጫ በተለያየ አይነት መንገድ ነው። በሞት ጌታን ልናገኘው እንችላለን፣ ወደ እሱ ልንወሰድ እንችላለን። ወይም ጌታ ራሱ በክብር ከመላእክት ጋር እንደሚገለጥ፣ ያንንም ተስፋ አለን። አንድ ቀን ይመጣል። መቼ እንደሚመጣ የሚያውቅ ማንም የለም። በእግዚአብሔር ቀን፣ በእግዚአብሔር ጊዜ ነው የሚመጣው እንጂ ኢየሱስ በዚህ ጊዜ በዚህ ሰዓት ይመጣል ብሎ ብዙ ነቢያቶች ነን የሚሉ ሰዎች ተነስተዋል፣ ግን አልመጣም ኢየሱስ ኢየሱስ መቼ እንደምንመጣ እንደምንመጣ አናውቅም፣ ግን እንደምንመጣ ነው የምናውቀው። ኢየሱስ አሁን ዛሬም አሁን በሰባት እኔና አንቺ ኢንተርቪው አሁን ሊመጣ ውሉ ይችላል። መቼ እንደሚመጣ አናውቅም። በቃ አሁን ሁሌም ተዘጋጅተን መጠበቅ አለብንና ሁሌም ዝግጁ መሆን አለብን። አሁንም ሊመጣ ይችላል። ራእይ መጽሐፍ ምዕራፍ 22 ላይ እነሆ በቶሎ እመጣለሁ ያለው ጊዜው አይታወቅም፣ መቼ እንደሆነ አናውቀውም። ስለዚህ ዛሬ ይሁን ነገ ይሁን ራሳችን በነሳ ሁሉ ጊዜ ወደ እግዚአብሔር መቅረብ ነው፣ ራሳችን ማዘጋጀት ያስፈልጋል ያስፈልጋልና፣ ጊዜው አይታወቅምና አሁን ይሁን ነገ ይሁን ከሳቴውን አይታወቅም። ስለዚህ ሁሉም ሰው ወንድሆን ሰው ወንድ ይሁን ሴት፣ ተማሪ፣ ያልተማረ፣ ነጋዴው፣ ገበረው ሁሉ ራሱ መዘጋጀት ያስፈልጋል። ቶሎ እመጣለሁ ያለው መምጫው ጊዜ ስለማይታወቅ ሰው በነሳ ራሱን ከክርስቶስ ጋር ማስታረቅ ይገባል። የተከበራችሁ ተመልካቾቻችን ለዛሬ ያዝንላችሁ እርሶስ ምን ይላሉ? የተሰኘው ፕሮግራማችን ይህን ይመስል ነበር። በጥያቄው ላይ እንደተሳተፋችሁ ትልቅ እምነት አለን። በቀጣይ በሌላ ጥያቄ፣ በሌላ ሰፈር፣ በሌላ ቦታ እስከምንገናኝ ድረስ ባላችሁ በሰላም ቆዩ እያልኩኝ አብራችሁ ቆይታ ያደረግኩት ቤተልሄም ደረጀ ነኝ።